በእምነት የሚባል ስም ታውቂያለሽ? ሳሚ ማነው? ወንድ ልጇ በረከት ማነው? አብርሃም ማነው? ባሏ ትቷት ሄደው። ኦኬ፣ ባሏ በጣም በጣም በጣም መልካም ሰው በጣም መልካም ሰው ነው። የሷንና የሱን ዴስቲኒ ያፈላሸ እጃየው፣ ከእሱ ፋሚሊ አካባቢ የሚመጣ እጃየው ትግራይ ትግራይ ዛሬ ያዶ ከባሪያው መንፈስ ተወቅተዋል። ጌታ ምን ብሎች ነበር? አንቺ ክስቲ ስላ እሺ አትጨነቂ፣ ስለ እሷ እግዚአብሔር ትዳሯን ያስተካክላል። እግዚአብሔር ጣልቃ ይገባል። እንደዚህ ነው የነበረው መልእክት። በጣም ትጨነቅ ያለች ስለ እሷ ልጇን ትንሽ ስትረስ ይዟት ነበር ምናምናም ነገር ግን ሮብ እዚህ እየጸለይክላት ፎቶዋን ይዘን መተን ነበር እና አንተ እዚህ እየጸለይክ እሷ እዛ እራሷን ስታወድቃ ነበረ። ያለ ገደብ የሚሰራ ያለ ፓስፖርት የሚሰራ ያለ ቪዛ የሚሰራ ድንበር አቋርጦ የሚሰራ ከባህር ማዶ የሚሰራ ኢትዮጵያ ሆነ አሜሪካ ኢትዮጵያ ሆነ ለንደን ላይ የሚሰራ እሱ ማን ይባላል? ኢየሱስ። ምንድን ነው የምታለቅሽው? ጠላትሽ ይለቀስልሻል ደስ ብሎሽ እስኪ አላስታውስም? ስንት ዓመቷ ነው? 13 ዓመቷ ነው። ያው እዛው ለንደን ላይ ስለተወለደች ሳ21 በ13 ዓመት እድሜዋ ትንሽ ነው። በስጋ ለሚያየት ትልቅ ሰው ትመስላለች። እና ስትረስ ውስጥ ነበረች። አዎ ኦኬ። ከዛ እዚህ በፎቶ የተጸለየላት አዎ። ይህን ፎቶ ያስኩና የእግዚአብሔር ሰው ዲፕሬሽን ውስጥ ገብታብኛለች፣ እናቷ ተጨንቃብኛለች፣ ትዳሯ እንደዚህ ተበላሻ፣ አሁን ደግሞ ልጇ እንደዚህ ሆነችብኝ ብዬ እዚህ ጋር ብዙ ሰው ተሰብስቦ ነበረ። ጸልይልኝ ብዬ አነሳኝ ፎቶ ልክ እሱን ሳነሳ እሷ ለንደን እዛ ትምህርት ቤቷ ውስጥ ነበረች። እናትየው ጋር ተደወልና ልጅሽ ወድቃለች ና ወደ ሆስፒታል ና ውሰጃት አሏት። ከዛ ይዛት ሄደች። እኔ አንተ በጸለይ ክበሳ እሷ ዛ የወደቀችው እሷ አላወቀች ምን እያጸደኩላት እንደሆነ ከዛ ማታ ልክ ስገባ በዋትሳፕ ላይ ዲቦራ ሆስፒታል ገብታለች ና ምን እንደምታረግ ያላቅም አለችም። ከዛ በኋላ ነፃ የወጣች ነው አልኳት። አሁን ሰላም ነች፣ ነጻ ወታ ነው ሳ ነው አልኳት። ስልክሽን ያ ጌታ ኢትዮጵያ ላይ ቁጭ ብለን ለንደን ላይ ይሰራል። እርግጠኞች ናቸው፣ እርግጠኞች ናቸው። የት ሀገር ነው ያሉት? ለንደን ላይ ናት አሁን። እንቅልፍ ሰዓታቸው ነው እንዴ? አይደለም፣ ደውይ ለእሷ ስጫትና አንቺ ደውዪና እንዲህ በያት። አክስቴ በያት ደውዪና፣ አሁን አክስቴ እኔ ባለኝ አቅም እየጮሁ ሁልሽ ነው ጌታ ደግሞ ሰምቶኛል በያት። መዝሙር ከዚህ ቃል በኋላ እርግጠኛ ሆኜ ነው የምነግራቸው ሌላ ጸሎት ራሱ ባያስፈልጋቸው እግዚአብሔር ከነገራቸው ጋር አገናኝቷቸዋል። መዝሙር 126 አይኖችን ወደ ተራራ አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እመኑኝማ ማ አቅም ባጣችሁበት ጉዳይ፣ ጉልበት ባጣችሁበት ጉዳይ፣ ሰው ባጣችሁበት በዚያ ጉዳይ፣ እግዚአብሔር ብቻውን በሚችለው በዚያ ጉዳይ ላይ ዛሬ እንደዚህ ይሆናል ከዚህ ጸሎት የተነሳ ከዚህ ባርኮት የተነሳ ረዳታችሁ ሰማይንና ምድርን የሰራው እግዚአብሔር በነገራችሁ ላይ ይገለጣል። እምቢ አለሽ አይሰራም። ይጠራል አታነሳው። በክፉ ያያችሁ አይን እውር ይሁን። በክፉ የሚያይሽ አይን እውር ይሁን። ትዳርሽን የሚረብሽ ፋይናንስሽን የሚረብሽ ይታወር። አገልግሎታችሁን የሚረብሽ ይታወር። በእምነት የሚባል ስም ታውቂያለሽ። መልእክቷን ችግር የለም ጸሎቱን እጸልያለሁ እኔ ለእነሱም። እሷን ማግኘት አለማግኘት ችግር የለውም። ግን ምናልባት ያ የወደቀው ልቧ ያ ያዘነው ልቧ ጌታውን በዚህ ሰዓት ሊያጽናናት ከወደደ ብዬ ነው። ግዴታ አይደለም መደወሉ። ታውቃላችሁ ቶታሊ በሰው ብቻ ሳይሆን በጌታ ጭምር ያዘነች ሴት ነች። ልቧ ያዘነባት ሴት ነች። ግን ጌታ መንፈስ ቅዱስ ባላገኛት እንኳን አሁን ባለችበት እንደሚያጽናናት አምናለሁ። በደንብ ስሚን። በእምነትን እንደዚህ በያት በጌታ ብቻ ጸንተሽ ኮሚ። ሰው ሪከርድ ያደረግሽላት ነው፣ አድርጊላት። መልእክቱ ቀጥታ ይድረሳት። በዚህም መንገድ ይችላል። ጌታ ስሟ እራሱ አይገርምም? ግን ጠላት እምነት አሳጣት። ት ስሟ በእምነት ነው አደለ? አሁን ግን በሰውም በጌታም ያላትን እምነት ትታለች፣ አይደል? ጥላለች፣ ደክማለች፣ አይደል? የሚያበረታት የአምላኬ የእግዚአብሔር መንፈስ ከዚህ ምሽት ጀምሮ ያገኛት። 100% ሹሮኝ ነው። አሜን። ከጌታ ቤት ልትወጣብኝ ነው፣ ትታለች። እግዚአብሔር የለም ብለናል። ምን እያለች ነው? ኦኬ እንደዚህ በይ። ሟርተኞችን አይተሽ፣ መተተኞችን አይተሽ፣ አስማተኞችን አይተሽ፣ ጠንቋዮችን አይተሽ ያንቺ የሆነ ነገር ስለተበላሸ እግዚአብሔር የለም ብለሻል። እግዚአብሔር በመኖሩ ያስደንቅሻል በይ ሳሚ ማን ነው? ወንድ ልጇ። ወንድ ልጇ በረከት። ማን ነው? የባሏ አባት ነው። የጌታ መልአክ አሁን በዚህ ሰዓት እሷ ቤት ይገባል። እሷ ቤት ይገባል። እሷ ቤት ይገባል? እሷ ቤት የገባው ኮተት አሁን ተጠርቆ ይወጣል። አሜን። የአባቴ የእግዚአብሔር መንፈስ የተሰራባትን መሳሪያ ይሰብረዋል። አሜን፣ አሜን። አብርሃም ማን ነው? ባሏ። ትቷ ትሄደው። ኦኬ ባሏ በት በጣም በጣም መልካም ሰው ነው። የእሷንና የእሱን ደስቲኒ መልካም ሰው ነው። የሱን ዴስቲኒ ያበላሸ እጃየው ከሱ ፋሚሊ አካባቢ የሚመጣ እጃየው። አልማዝ የምትባል ትልቅ ልቀ ያለች ሴት አየው፣ ዛሬ የተሰራውን መሳሪያ። ለሟርተኛው፣ ለአስማተኛው፣ ለቃልቻው፣ ለሞራ ገላጭ እጣ ፈንታ አልሰጠው። ዛሬ ረገምኩት። የተረገመ ይሆን፣ የተረገመ ይሆን፣ የተረገመ ይሆን፣ የተረገመ ይሆን። ኢየሱስ በጌታዬ መንፈስ። ትግራይ አካባቢ ምን አለ? ትግራይ እቺ ሴትዮ ትግራይ ምን አላት? ዛሬ ያዶ ከበሬው መንፈስ ተወቅቷል። ነጋሪት የሚመታለት ተወቅቷል። ጥሩምባ የሚነፋለት ተወቅቷል። የሚጎዘጎዝለት ተወቅቷል። እግዚአብሔር ሰው ተናገር። መንፈስ ቅዱስ የታመናችሁ ታማኝ ነው። ያስመልጣል። አሜን። ያስመልጣል። አሜን። አትንቀሽቀሽ፣ ጠብቀው። አሜን። አትንቀልቀል፣ ጠብቀው። አሜን። እግዚአብሔር ያስመልጣል። በመካከላቸው ስለተፈጠረ ጉዳይ የሚጠይቃቸው ቢኖር ማስረዳት የሚችሉት ምንም ነገር የላቸውም። ምንም ሁለቱም አልተጣሉም አልተጣሉም፣ በቃ ዝም ዘጋት ምናምን ነገር። ከዛ ወጣ ከቤት ሁለቱንም። ሰሜንና ሰሜን አየኋቸው፣ በጌታ መንፈስ ሰሜንና ሰሜን አየኋቸው ምላችሁ። ሰሜን ሁለት የተለያየ ሰሜን ታውቃላችሁ። ወደ ትግራይ እና ወደ አማራ ክልል ነው የማየው። እሷ ወደ አማራ ክልል፣ እሱ ደግሞ ወደ ትግራይ አካባቢ አጨብጭቡ ለጌታ ክብር። ታውቃላችሁ፣ ክፉ ሰዎች የዘሩብን ክፉ ዘር አለ። ሰይጣን ይህን ዕድል አጋጣሚ እየተጠቀመ የብዙውን ቤት ሕይወት፣ ትዳር፣ ኑሮ እያፈረሰ ነው ግን ደግሞ አምኗ አለው። ስሙ ተጠርቶባቸው አላ። እሱም ኢየሱስ የሚባል ስም፣ ትልቅ ስም። እሱ ስለ ስሙ ይከራከራል፣ እሱ ስለ ስሙ ስል ይሟገታል። ዛሬ ቤታቸው፣ ትዳራቸው ላይ ፈቃዱ ከሆነ ጣልቃ ይግባ፣ ጣልቃ ይግባ። የሰዎች እጅ ከመካከላቸው ይነሳ፣ የሰዎች ሐሳብ ከመካከላቸው ይነሳ። ልጆቻቸውን በክብር ያሳድጉ፣ በክብር ያሳድጓቸው። ኢየሱስ አሜን።

አንቺ ዲቦ አንቺ አታብጂም፣ ተራ ሰው አትሆኝ። አንቺ እግዚአብሔር በምድሪቷ በምድሪቷ ላይ በምድሪቷ ላይ ያገንሻል፣ ምድሪቷንም ትልልቅ ሰዎችንም አሳልፎ ይሰጥሻል። አሳልፎ ይሰጥሻ ያብዳል የተባለው ጭንቅላት በብዙ እውቀት ይባረካል፣ በብዙ ጥበብ ይባረካል። እግዚአብሔርን ታመሰግኛለሽ። በሚቀጥለው የህይወት ምዕራፍሽ ይሄንን እግዚአብሔር ታገለግለዋለሽ፣ ለንደን ምድር ላይ ብዙዎች በአንቺ እጅ ነጻ ይወጣሉ። ብዙዎች ወደ እግዚአብሔር መንግሥት ይመጣሉ። አንቺ ከዚህ ቀን ጀምሮ እንደ ስምሽ የመንግስቱ ወንጌል አገልጋይ ነሽ። አሜን ስትሉ፣ ለእናንተም ልጆች ይሁን፣ ለእናንተም ቤት ይሁን፣ ለእናንተም ቤተሰብ ይሁን፣ ለእናንተም ሰፈር ይሁን፣ ለእናንተም መንደር ይሁን። ደሳለሽ እግዚአብሔር የልብሽን መሻት ሁሉ ይስጥሽ። አንቺ ታናሽ ብላቴና በሷይ ነማት ወይ ማት ደምቂ ልጅ እንደ ንጋት ጸሐይ በጌታ በኢየሱስም እንደ ንጋት ኳከብት የሰማይ አምላክ እግዚአብሔር በምድሪቷ ላይ ያድምቅሽ። የዘር ማንዘርሽ ኮተት አንቺን አያያዝሽ፣ ጨለማው አያያዝሽ፣ አሜን እርግማኑ አያያዝሽ። ከአያቶችሽ ከቅድመ አያቶችሽ ቤት የሚመጣ ጨለማ ይሰበር። አንቺ በአይምሮ ባረኩሽ፣ በጥበብ ባረኩሽ በጸጋ ባረኩሽ ለበረከቶኝ እስቲ እግዚአብሔር በይ። እግዚአብሔር በእኔ ዘመን በእኔ ዘመን የዘሮችን የዘሮችን የአያቶችን የአያቶችን የትውልድን ቀንበር የትውልድን ቀንበር ይሰብረዋል ይሰብረዋል። አሜን ስትይ በጌታ በኢየሱስ ስም ይሁንልሽ። ገብረ ኢየሱስ የሚባል ስማን ነው ያንቺ አያት፣ ለሷ ቅድመ አያት ከቅድመ አያቶችሽ ቤት ጀምሮ። አረ ይሄ ክብር ይውደቅብሽ፣ ይሄ ሳት ይውደቅብሽ። ዘር ማንዘርሽን የበላ የመታ በአንቺ ዘመን አይቀጥል፣ ረገምኩት። የተረገመ አመን። አሜን ስትሉ ለእናንተም ይሁንላችሁ። የቤታችሁ ሰላምና ደስታ ይመለስ። በኢየሱስም አሜን ተፈጸመ። አሜን ሽን ጸጋ ይዘሽ እጂ በእግዚአብሔር ያሳራል። አሜን እልልታ፣ ጭብጨባ ለጌታ